ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን እለተይ የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። የዛሬ ሀሳብ ዴይሊ እንግዲህ እኔ ዮርዳኖስ ለማ ወደ እናንተ የሀገር ውስጥና የባህር ማዶዎችን መረጃ መራርጬ የማደርሳችን የሚሆነው የመጀመሪያ ከሀገር ውስጥ መረጃችን የሚሆነው እንግዲህ ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ያነሱት የትግራይ አሁናዊ ሁኔታና የፕሪቶሪያ የሰላም ስምምነት ትግበራ ላይ ያሉ እንከኖችና በተለይ ደግሞ የስምምነቱን የጣሱ አካላቶች፣ ስምምነቱ ደግሞ እንዴት ነበር መፈጸም አለበት ለሚሉ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሱት ሀሳብ ጋር እያይዘን ባለፉት በተለይ ደግሞ ከፕሪቶሪ የሰላም ስምምነት በኋላ ባሉ ሁኔታዎች እነዚህ ስምምነት ያልተፈጸሙባቸውን ዋና ዋና መረጃዎችን ወደ እናንተ ማድረሳችሁ ነው የሚሆነው። ሌላ ሁለተኛ ጉዳያችን እንግዲህ አሁንም የመካከለኛው ምስራቅ ውጥረት ነው። በተለይ ደግሞ በእስራኤልና በሐማስ ታጣቂ ኃይሎች መካከል የተደረገው የሰላም ስምምነት ተጥሷል። እስራኤልም እንግዲህ ጥቃት ፈጽማለች። ከዚህ ጋር ተያይዞ እንግዲህ ሀማስም ወደ ጥቃት ለመግባት እያሰበ ይገኛል። ነገር ግን እስራኤል ይህንን ጥቃት የፈጸምኩት በሞተብኝ ወታደር ምክንያት አጸፋዊ ምላሽ ለመስጠት ነው፣ ከዛ በኋላ የሰላም ስምምነቱ ተግባራዊ መደረግ ይጀምራል ብላለች። ነገር ግን ይሄ ተግባራዊ ሲደረግ አልተመለከትንም። አሁንም እስራኤል ጥቃቶችን እየፈጸመች ነውና በጋዛ ሰርጥ ያሉ አሁናዊ ሁኔታዎችን እና ደግሞ በእነዚህ ሁለቱ ኃይሎች መካከል ምን አይነት አዳዲስ ጥቃቶች እየተፈጸሙ ነው የሚለውንም በዝርዝር ወደ እናንተ ማደርሳችሁ ነው የሚሆነው። ወደ መጀመሪያ ጉዳይ ስመለስ እንግዲህ የመጀመሪያ ጉዳያችን የሚሆነው እንግዲህ የፕሪቶሪ የሰላም ስምምነት ነው። በፕሪቶሪ የሰላም ስምምነት ላይ እንግዲህ በርካታ ጥያቄዎች ተነስተው ከዚህም እንግዲህ በርካታ ጥያቄዎች እንደተነሱ እናውቃለን። በተለይ ደግሞ በምክር ቤት ውሏቸው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሷቸው ሀሳቦች አሉ። የፕሪቶሪያ የሰላም ስምምነት ትግባራ ለምን አልተተገበረም ለሚለው ጥያቄያቸው ምላሽ እንደሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ የስምምነቱን ዋነኛ አፍራሾች መካከል የነበሩ ነበሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳነሱት ከሆነ አሁን ላይ የፕሪቶሪያ የሰላም ስምምነትን የተስማሙ ሰዎች ከፌዴራል መንግስቱ ጋር በትብብር እየሰሩ ነው። ነገር ግን የፕሪቶሪያ የሰላም ስምምነት ትግባራ ላይ ወይንም ደግሞ በፊርማ ስነስርዓቱ ላይ ያልነበሩ አካላቶች አሁን ላይ ለምንድነው የፕሪቶሪያ የሰላም ስምምነት አልተፈረመም እያሉ ጥያቄ እያነሱ ይገኛሉ። በስምምነቱ ላይ ነበሩት እና አቶ ጌታቸው ረዳ፣ ጀነራል ጻድቃን፣ እንደዚሁም ሌሎች አካላቶች አሁን ላይ ከፌዴራል መንግስቱ ጋር በጋራ እየሰሩ ነው። ፕሪቶሪያ ተደራደር ነው፣ ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸው እና አሰፋ። ሌሎች ሰዎች ይኖራሉ፣ ዋናዎቹ ግን እነዚህ ናቸው። ፈራሚዎቹ በእኛም ወገኛ ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እንደነ ዶክተር ደብረጽዮን ገብረ ሚካኤል የተለያዩ አካላቶች ደግሞ የተለያዩ ጊዜያቶች ላይ መግለጫዎችን ሲያወጡ እንመለከታለን። መግለጫቸውም የፕሪቶሪያ የሰላም ስምምነት ተጥሷል ነው። የፕሪቶሪያ የሰላም ስምምነት በመጀመሪያ ደረጃ እየጣሰው እንግዲህ ህወሃት ሆኖ ሳለ እነዚህን ጥያቄዎች ወደ ፌዴራል መንግስቱ በማምጣት የፌዴራል መንግስቱ ላይ ወቀሳና የተለያዩ ዛቻዎችን እያደረሰ ይገኛል። የመጀመሪያው እንግዲህ ከህግ ጥሰቶቹ አንጻር እንግዲህ ህወሃት እንደሚታወቀው ያደረገው ምርጫ ነበረ። በተለይ ደግሞ የፌዴራል መንግስቱን ሳይጠይቅ ወይንም ደግሞ በምርጫ ቦርድ እውቅና ሳይሰጠው በትግራይ ክልል ያደረገው ምርጫ ህጋዊና ተገቢ ያልሆነ ነው። በፕሪቶሪያ የሰላም ስምምነትም ላይ ይሄ ምርጫ ሙሉ ለሙሉ መሻር አለበት፣ በዚህ ምርጫ የተመረጡ አካላቶች በስልጣን መቆየት የለባቸውም፣ ከስልጣን ላይ ወርደው የፌዴራል መንግስቱና አዲሱ በትግራይ ክልል የተቋቋመው የጊዜ አስተዳደር በሁለቱ መካከል በሚደረግ ስምምነት የሚቋቋሙ አዲስ አመራሮች ቦታው ላይ ይቀመጣሉ ሲባል ነበረ። ነገር ግን ለረጅም ጊዜ ያን ስንመለከተው አልነበረም። እንዲያውም ህወሃት በተለይ ደግሞ በምርጫ ቦርድ ሕጋዊነቱ ከተመለሰለት በኋላ አዳዲስ እንቅስቃሴዎችን ሲያደርግ ነበረ። እንደው ዋነኛና አላቡ የኢትዮጵያን ሰላምን ማምጣት በተለይ ደግሞ የትግራይ ሰላምና መረጋጋትን ለማምጣት ስለሆነ ለህወሃት እንደገና በምርጫ ቦርድ ህጋዊነቱ ከተሰጠው በኋላ ህጋዊ እንቅስቃሴዎችን ሲያደርግ አልተመለከት ነው። በምርጫ ቦርድ ማድረግ የነበረባቸውን ምልአተ ጉባኤዎችን አላዘጋጀም። እንደዚሁም ደግሞ አንዳንድ እንቅስቃሴዎችን ሲያደርግ አልተመለከት ነው። በዚህ ምክንያት ምርጫ ቦርድ በተደጋጋሚ ጊዜ ማስጠንቀቂያ ሰጠው። እነዚህ ማስጠንቀቂያዎች ሊከተል ስላልቻለም ህወሃት በምርጫ ቦርድ ሙሉ ለሙሉ ተሰረዘ። ከዛ በኋላ እንግዲህ አሁን ላይ ያሉት የትግራይ ክልል ጊዜ አስተዳደር የተለያዩ የህወሃት አመራሮች የህወሃት ህገይነት መመለስ አለ የሚለውን ጥያቄያቸውን ያነሳሉ። ነገር ግን ህወሃቱ ራሱ ባጠፋውና ራሱ በሄደበት መንገድ ህገይነቱን ካጣ በኋላ ህገይነቴን ለምን ተነጠኩ፣ ህገይነት መመለስ አለበት የሚለውን ጥያቄዎች ያነሷል። ይህም እንግዲህ ህወሃት ሙሉ ለሙሉ ህገ መንግስቱን ጥሷል ማለት እንችላለን። እንደሚታወቀው በህገ መንግስቱ የተቀመጡ አንዳንድ አንቀጾች ላይ ህወሃትም የተለያዩ ፓርቲዎችም እንግዲህ ገዢውን ፓርቲ የማክበር እና ደግሞ ለገዢው ፓርቲ ሀሳቦችን ማቅረብ እንጂ ገዢው ፓርቲ ላይ ወታደራዊ እንቅስቃሴ ማንሳትና የተለያዩ ያልተገቡ ነገሮችን ማድረግ አይችሉም። ህወሃት ግን ይህን ሲያደርግ እየተመለከት ነው እንገኛለን። በዚህም የፌደራል መንግስቱ የተመረጡ አስተዳደሮችን ተሹሟል እነዛ የተሾሙ አስተዳደሮችንም እንግዲህ በራሱ ፍላጎትና በራሱ አቅም ሲገለብት ተመልክተናል። እንደምናስታውቀው የትግራይ ክልል ጊዜ አስተዳደር ፕሬዚዳንት የነበሩት አቶ ጌታቸው ረዳን አውርደው ራሳቸው የሾሙት እንግዲህ፣ አሁን ላይ ደግሞ ጀኔራል ታደሰ በጊዜ አስተዳደርነት ያስተዳድራል። ነገር ግን ጀነራል ታደሰ ወርደ የሚያስተዳድሩ ጊዜ አስተዳደር ሙሉ ለሙሉ በህዋት የታቀፈና በህዋት መሪነት እየተካሄደ ያለው ሁኔታ ነው። ይሄ ደግሞ የትግራይን ሰላምና መረጋጋትን ማምጣት የማይፈልገው ህወሃት የሚያደርገው እንቅስቃሴ ተገቢ እንዳልሆነ ተገልጿል። ሌላ ሁለተኛ ጉዳይ እንግዲህ በፕሪቶሪያ ሰላም ስምምነት ላይ እየሰፈረው የዲዲአር ትግበራ ነው። የትጥቅ መፍታትና ወታደሮችን ወደ ቦታቸው መልሶ እንደገና ማቋቋም ነው። እነዚህ ስራዎች ላይ በትልቁና በዋነኝነት ክፍተት ማለትም ደግሞ ሙሉ ለሙሉ ስራዎችን ሲሰራ ማንመለከተው ህወሃት ነው። እንደምናውቀው እንግዲህ በዲዲአር ትግበራ ላይ በርካታ ታጣቂ ሀይሎች ወደ ቦታቸው ተመልሰው ትጥቃቸውን ከፈቱ በኋላ የሌላ እንቅስቃሴ ወይንም ደግሞ ኖርማል ህይወታቸው መኖር ነበረባቸው። ህወሃት ይህንን ሲሰራ አልተመለከተም። የፌዴራል መንግስቱ ለዚህ ብሎ በጀት በጅቷል፣ የተለያዩ እንቅስቃሴዎችን አድርጓል። የመከላከያ ሰራዊት ልኮ መሳሪያዎች እንዲሰበሰቡና መሳሪያዎችም ወደ ፌዴራል መንግስቱ እንዲመጣ አድርጓል። ነገር ግን ህወሃት ያንን ሲያደርግ አልተመለከት ነው። የመጀመሪያው እንግዲህ መሳሪያ ለፌዴራል መንግስት ማስረከብ የሚባለው ጉዳይ ነው። ህወሀት በተለያዩ ጊዜያቶች ለፌዴራል መንግስት መሳሪያ አስረክብ ያለው ብሎ በተለያዩ ጊዜያቶች የተመለከትናቸው አንዳንድ እንቅስቃሴዎች አሉ። ነገር ግን ህወሃት እነዛ ስራዎችን የሰራው በተለይ ደግሞ ባለፈው ጦርነት ላይ ሲጠቀማቸው የነበሩ መሳሪያዎችን ሲያስረክብ አልተመለከትንም። በሰሜኑ ጦርነት ላይ በርካታ ትልልቅ የሚባሉ መሳሪያዎች እንደ ታንክ ያሉ አይነት መሳሪያዎችን ህወሃት ተጠቅሟል። ነገር ግን በዲዲአር ትግበራ ለመከላከያ ሰራዊት ህወሀት መሳሪያ ሲያስረክብ እነዚህ አይነት መሳሪያዎች ሲስረከቡ አልተመለከትንም። እንዲውም ያስረከባቸው መሳሪያዎች የቡድን ሳይሆኑ ቀለል ያሉ የግል መሳሪያዎችን ሲያስረክብ ነበረ። አሁን ላይ ህወሀት እነዛ መሳሪያዎችን ደብቋል። በቅርብ ጊዜያቶች እንኳን አንዳንድ ቦታዎች ላይ የመሳሪያዎቹ እንቅስቃሴዎችን እየተመለከትን እንገኛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሪቶሪያ የሰላም ስምምነት ላይ ከተስማማ ነው ዋና ጉዳይ አንጻር መሳሪያ የማስረከብ ጉዳይ ነው። ነገር ግን ህወሀት መሳሪያ እያስረከበ አይደለም ብለዋል። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። ሌላው ደግሞ ህገወጥ የመሳሪያ ዝውውሮችን እያደረገ ነው። ህገወጥ የመሳሪያ ንግዶችን እያንቀሳቀሰ ነው። ከጎረቤት ሀገራቶች እየገዛ ነው። የተለያዩ ስራዎችን እየሰራ ነው። እነዚህም ስራዎች ደግሞ የፌዴራል መንግስቱን በማያከብር ሁኔታ፣ ህግን በጣሰና ህግን ባላከበረ መልኩ የፕሪቶሪያ ሰላም ስምምነት ህወሃት ሙሉ ለሙሉ እየጣሰ ይገኛል። ሌላው ህወሃት ታጣቂዎችን ማሰልጠን አይችልም። በተለይ ደግሞ አዳዲስ ታጣቂዎችን ማሰልጠን አይችልም። ዲዲአር ምንድን ነው? ያለፉ ሰራዊቶችን ወደ ኖርማል ህይወታቸው መመለስ ያለፈ የትጥቅ ትግላቸውን አቁሞ ወደ ሰላማዊ ህይወታቸው እንዲመጡ ተግባራዊ ማድረግ ነበረ። ነገር ግን ከዛ በዘለለ ወይንም ደግሞ ከዛ በተለየ መልኩ አዳዲስ ስራዎችን ሲሰራ እየተመለከት ነው ነው አርሚ ሰባ፣ አርሚ አስራ አምስት አርሚ ሀያ ሶስት እና አርሚ ሰላሳ የመሳሰሉ ሌሎች አርሚዎችንም በተለያዩ ጊዜያቶች ህወሃት በይፋ ሲያስመርቅ ነበረ። ወታደራዊ እንቅስቃሴዎችን ሲያደርግ ነበረ። እነዚህ አርሚዎች እንግዲህ ትጥቅ መፍታት ሲኖርባቸው እንደገና አዲስ አርሚ ማሰልጠን፣ አዳዲስ እንቅስቃሴዎችን ማድረግ ተገቢ አይደለም። ምክንያቱም መከላከያ ሰራዊት የሀገር ሉዓላዊነት የሚጠብቅ ወታደር የሚንቀሳቀሰውም የሚመራውም በፌዴራል መንግስቱ እስከሆነ ድረስ የፌዴራል መንግስቱ የሚያውቀው እና በፌዴራል መንግስቱ ህግ ስርዓት ውስጥ የተከተለ መሆን ሲገባው ነገር ግን ህወሃት የራሱን እንቅስቃሴ እያደረገ ይገኛል። እነዚህ አርሚዎችም እንግዲህ በተለያዩ አካባቢዎች እንቅስቃሴ አድርገዋል። የተለያዩ ጉዳቶችንም አድርሰዋል። በቅርብ እንግዲህ በደቡባዊ ትግራይ በነበሩ እንቅስቃሴዎች ላይ እንኳን የተመለከትነው የተለያዩ የህወሃት ታጣቂ ኃይሎች በንጹሃን ላይ ሳይቀር እንግዲህ ጥቃት ሲፈጽሙ ነበረ። የደቡባዊ ትግራይ አመራሮችን ለመያዝ እንቅስቃሴዎችን ሲያደርጉ ነበረ። ከሌሎች ኃይል ጋርም የተኩስ ልውውጥ ሲያደርጉ ነበረ። እነዚህ እንቅስቃሴዎች ደግሞ በፕሪቶሪያ የሰላም ስምምነት ላይ ከተቀመጠው ስምምነት ሙሉ ለሙሉ እየተሻረና ህወሃትም ደግሞ ተፈጻሚነት ሲያደርግ ያልተመለከት ናቸው። እነዚህ ስራዎች በርካታ ናቸው። ሌላው ተፈናቃዮችን ወደ ቀያቸው የመመለስ ስራ ነው። እንደሚታወቀው በተለያዩ ጊዜያቶች ህወሃት በተለይ ደግሞ የፌዴራል መንግስቱ ላይ ክርስ ሲያቀርብ የፕሪቶሪያ የሰላም ስምምነትን እንደ ማንሻ ሲያነሳ የተፈናቃዮችን ጉዳይ ነው የሚያነሳው። ተፈናቃዮች ወደ ቦታቸው መመለስ አለባቸው የሚባል ከሆነ ተፈናቃዮችን የመመለስ ስራ እንግዲህ የፌዴራል መንግስቱና የበተለይ ደግሞ የጊዜ አስተዳደሩ ስራ ሆኖ ሳለ ነገር ግን ተፈናቃዮች የሚላኩ የተለያዩ ቁሳቁሶች ስንዴን ሳይቀር ህወሃት እየሸጠ ጦር መሳሪያ እየገዛ ነው። የራሱን የፖለቲካ እንቅስቃሴ እያደረገ ነው። ከጎረቤት ሀገራቶች ጋር ያልተገባ እንቅስቃሴ እያደረገ ነው እና የህወሃት አመራሮች ብቻ የራሳቸውን ኪስ እያደለቡበት ይገኛል። እነዚህ ስራዎች ደግሞ የተፈናቃዮች የተላከውን ሀብትና ንብረት በተለይ ደግሞ በመጠለያ ካምፕ የሚኖሩ ተፈናቃዮች በተለያዩ ጊዜያቶች ተርበዋል፣ ተቸግረዋል። ለእነዚህ ችግራቸው መድረስ ሲችል ህወሃት የፌዴራል መንግስቱ የሚበጀትለትን በጀት ለራሱ ጥቅም ሲያውለው ነበረ፣ ለራሳቸው ወታደራዊ እንቅስቃሴ ሲያደርጉት ነበረ። ይሄ ደግሞ የፕሪቶሪያ የሰላም ስምምነትን ሙሉ ለሙሉ የጣሰ አንድ ትልቅ ተግባር ነው። እንደምናውቀው እንግዲህ የፕሪቶሪያ የሰላም ስምምነት ሲነሳ በፌደራል መንግስትና በህዋት ታጣቂ ኃይሎች መካከል በተደረገው ስምምነት መሰረት እነዚህ ስራዎች መሰራት ነበረባቸው። እነዚህ ስራዎችን ግን ህወሓት መሰራት ባለባቸው ጊዜዎች ከመስራት ይልቅ ለእነዚህ የፕሪቶሪያ የሰላም ስምምነት ትግበራ የሚውሉ ገንዘቦችን ለራስ ስጆታዎች ሲያውላቸው እየተመለከትን እንገኛለን። ሌላው አራተኛ ጉዳይ እንግዲህ የጸጥታ ጉዳይ ነው። በተለይ ደግሞ የሀገር ሉዓላዊነት መጠበቅ፣ የሀገር ሰላምና ደህንነት መጠበቅ የፌዴራል መንግስት ሆኖ ሳለ ነገር ግን በትግራይ ክልል አዳዲስ እንቅስቃሴዎችን የሚያደርገው ህወሓት የፌዴራል መንግስቱ ወይንም ደግሞ የመከላከያ ሰራዊትም የፌዴራል ፖሊስም ሆነ የፌዴራሎች ወደ ክልሉ እንዲገቡ አይፈልግም። የራሴ አርሚ አለኝ፣ የራሴ ወታደር አለኝ፣ ራሴ ክልልን አስተዳድራለሁ የሚል እንቅስቃሴ አለ። ይሄ ደግሞ በህገ መንግስቱም ያልተቀመጠና ደግሞ እንደዚሁም በፕሪቶሪያ የሰላም ስምምነት ላይ በትግራይ ክልል ላሉ ሰላምና መረጋጋቶች ስራዎችን መስራት ካለበት የፌዴራል መከላከያ ሰራዊት እንደዚሁም ደግሞ የፌዴራል ፖሊሶች መሆን ሳለባቸው ነገር ግን ህወሓት የራሱን ሰራዊት እያሰለጠነ የራሱን ሰራዊት እየመለመለ የራሱን የሰራዊት እንቅስቃሴዎችን እያደረገ እየተመለከትንባቸው እንገኛለን። እነዚህም እንቅስቃሴዎች እንግዲህ አሁን ትግራይ ላለችበት አለመረጋጋት፣ በተለይ ደግሞ ከጎረቤቶች ጋር የሚደረጉ እንቅስቃሴዎች የተለያዩ ነገሮችን ህወሓት እንደፈለገና በማናለብኝነት ሊንቀሳቀስ የረዱ ዋና ዋና ምክንያቶች ናቸው። ከዚህ ጋር ተያይዞ እንግዲህ ህወሓት አሁን ላይ ደግሞ በትልቁ እየሰራ ያለው ስህተት እንደሚታወቀው የውጭ ግንኙነቶች ነው። በኢትዮጵያ ህገ መንግስት ላይ እንግዲህ የውጭ ግንኙነቶችን ማድረግ የሚችለው የፌዴራል መንግስቱ ብቻ ነው የሚልግ አሉ። የክልል መንግስታቶች የውጭ ግንኙነት ማድረግ ቢፈልጉ እንኳን ከፌዴራል መንግስቱ እውቅና ተሰጧቸው ወይም ደግሞ በፌዴራል መንግስቱ ሊሆን ይችላል እነዚህ ሂደቶች ባሉ ሁኔታ ነገር ግን ህወሃት ይህን ሲሰራ አልተመለከት ነው። አንደኛ አሁን ላይ ከሻቢያ መንግስት ጋር እየሰራ ያለው እንቅስቃሴ አለ። በተለይ ደግሞ በድንበር ከፍቶ የተለያዩ ንግዶችን ማንቀሳቀስ ለትግራይ ክልል በድጎማ የሚላኩ ነዳጅ የተለያዩ ወደ ኤርትራ በመውሰድ እንቅስቃሴዎች አሉ። የህወሃት አመራሮች ወደ አስመራ ይሄዳሉ፣ የሻቢያ አመራሮች ደግሞ ትግራይ ክልል መጠው የተለያዩ እንቅስቃሴዎችን ሲያደርጉ እየተመለከት እንገኛለን። ይሄ ሙሉ ለሙሉ ተግባራዊ መደረግ የሌለበት የፌዴራል መንግስቱ ማድረግ ያለባቸው ስራዎች ነበሩ። ሌላው ደግሞ አሁን ላይ ደግሞ በትግራይ ክልልና በኤርትራ ድንበር አካባቢ የሚገኙ ህዝቦችን ወደ ኤርትራ በመውሰድ ኤርትራውያኖችን ደግሞ ወደ ትግራይ ክልል በማምጣት ጽምዶ በሚባል እንቅስቃሴ አዳዲስ እንቅስቃሴዎች ተጀምረው በትግራይ ክልል እየተደረጉ ያሉ ሁኔታዎች አሉ። ይሄ መሰራት ያለበት በፌዴራል መንግስቱ ነው። የፌዴራል መንግስቱም እነዚህ ስራዎችን ደግሞ ለመስራት ወይም ነው የራሱን እንቅስቃሴ ለማድረግ የራሱ ፍላጎት እንጂ የትግራይ ክልል ጊዜ አስተዳደርም ሆነ ህዋት እነዚህ ስራዎችን መስራት አይችልም። ነገር ግን ህዋት በፕሪቶሪያ የሰላም ስምምነት የፈረመባቸው እነዚህ እስካሁን ያነሳሁላችሁ ነጥቦችን አሁን ላይም ደግሞ የውጭ ግንኙነቶች በሚባለው ሁኔታ ላይ በፕሪቶሪያ የሰላም ስምምነት ላይ እንደፈረመው ከሆነ ሙሉ ለሙሉ ከውጭ ኃይሎች ጋር ግንኙነት ላያደርግ ፈርሞ ነበር። ነገር ግን ያንን ሲያደርግ አልተመለከትንም። በትግራይ ክልል የነበሩ ኃይሎች ወደ ኤርትራ እየሄዱ እንቅስቃሴ ያደርጋሉ። የህወሃት አመራሮች ኤርትራ ይሄዳሉ። እንዲሁም ይባስ ብሎ ደግሞ በተለያዩ አካባቢዎችን ጽህፈት ቤት ለመክፈት እንቅስቃሴ እያደረገ ይገኛል። ከዚህም ጋር ተያይዞ እንግዲህ በሱዳን ወታደራዊ ስልጠናዎችን አድርጓል። በኤርትራ ወታደራዊ ስልጠናዎችን አድርጓል። ከተለያዩ ጎረቤት ሀገራቶች መሳሪያ ገዝቷል። ህገወጥ ንግዶችን እያደረገ ነው። እነዚህ ሁሉ ስራዎች የፌዴራል መንግስቱ ስራ ሆኖ ሳለ ነገር ግን ህወሃት በማን አለብኝነትና ክልሉን በራሴ ነው ማስተዳደረው፣ ማንም ሊያስተዳደረልኝ አይችልም። በፕሪቶሪያ የሰላም ስምምነት በተሰጠች ስልጣን መሰረት ትግራይ ክልልን ብቼ ነው ማስተዳደር ያለብኝ በሚለው እንቅስቃሴ ላይ እንግዲህ ህዋት እነዚህ ያልተገቡ ተግባሮችን እያደረገና እያስተዋለን እንመለከታለን። ነገር ግን ህዋት አሁንም ደግሞ በፕሪቶሪያ የሰላም ስምምነት ላይ መነሳት አለባቸው ብሎ ከሚያነሳቸው ጥያቄዎች የመሬት ጉዳይ ነው። በተለይ ደግሞ በወልቃይትና በራያ አካባቢ የሚገኙ መሬቶችን በሀይሎች ተይዞብኛል፣ በተለያዩ ሀይሎች ተይዞብኛል እና የፌዴራል መንግስቱ ምላሽ ሊሰጠኝ ይገባል ይላል። እነዚህ ቦታዎች አከራካሪና አወዛጋቢ ናቸው። በተለያዩ ጊዜያቶች ለእንደነዚህ አይነት አከራካሪና አወዛጋቢ ሁኔታዎች እንግዲህ ጠቅላይ ሚኒስትሩ እንዳሉት ከሆነ የፌዴራል መንግስቱና ህገ መንግስቱ ነው ውሳኔ ሊሰጥ የሚገባው። በህገ መንግስቱ ምንድነው አወዛጋቢና አከራካሪ የሆኑ ቦታዎች በህዝበ ውሳኔ ለህዝቡ ይሰጣሉ ይባላል። እነዚህ ቦታዎች ላይ እንግዲህ ህወሃት በማን አለብኝነት የራሴ መሬት ናቸው ማስመለስ አለብኝ ብሎ የትጥቅ እንቅስቃሴዎችን በቅርብ ጊዜያቶች ጀምሯል። እነዚህንም ቦታዎች ደግሞ በኃይልና በጉልበት የያዛቸው ቦታዎች ላይ የተለያዩ እንቅስቃሴዎችን እያደረገን እንመለከት። እነዚህም ቦታዎች ላይ ማድረግ ያለበት ደግሞ የፌዴራል መንግስቱ በህገ መንግስቱ መሰረት ህዝቡን አወያይቶ ህዝቡን ጠይቆ በህዝብ ፍላጎትና በህዝብ ምርጫ እነዚህ ቦታዎች ለማን መወሰን አለባቸው የሚባለው ነው ወይንም ደግሞ ከሁለቱም ክልሎች ውጪ ራሳቸውን በራሳቸው ማስተዳደር የሚችሉ ከሆነ ጠቅላይ ሚኒስተሩ እንዳነሱት እንደነድሬድዋ ያሉ ሁኔታዎችን በማጣቀስ እነዚህ ቦታዎች ላይ የሚነሱ ውዝግቦችን እንግዲህ መፍታት ያለበት የፌዴራል መንግስት ሆኖ ሳለ ህወሃት ለራሱ ጥቅም ለራሱ ፍላጎትና ለራሱ አጀንዳ ማስነሻ በተለይ ደግሞ በወልቀይትና በራያ አካባቢ የተለያዩ ክልሎች ቦታዎችን ይዘውብኛል፣ እነዚህንም ማስለቀቅ ደግሞ የፌዴራል መንግስቱ ስራ ነው ሲል ነበረ። ነገር ግን የፌዴራል መንግስቱ እነዚህ ስራዎችንም እንዳይሰራ ህወሃት እንቅፋት እየሆነ ይገኛል። እንቅፋትም ከመሆኑ በላይ እነዚህ ቦታዎች ላይ የተለያዩ እንቅስቃሴዎችን ያደርጋል። ወታደራዊ እንቅስቃሴዎች ያሉ፣ በኃይል ቦታዎችን ለመቆጣጠር ይፈልጋል፣ የቦታዎች ላይ ያሉ አመራሮችን ይቀያይራል። እነዚህ ስራዎችን እየሰራ ያለው ህወሃት ነገር ግን የፕሪቶሪያ የሰላም ስምምነትን በማንሳት የፌዴራል መንግስቱን ለመክሰስ ይፈልጋል። እስካሁን ያነሳሁላችሁ እንግዲህ በፕሪቶሪያ የሰላም ስምምነት የተጠቀሱ ዋና ዋና ትልልቅ ጉዳዮች ነገር ግን ህወሃት ተግባራዊ ሲያደርጋቸው ያልተመለከት ናቸው። የትግራይ ክልልን ወደ ዳግመኛ ግጭት ወደ ሌላ ቀውስና ወደ ሌላ ግጭት የሚያስገባ ዋነኛ ዋነኛ ጉዳዮች ናቸው። ህወሃት ሁሌም ጥያቄዎችን ሲያነሳ በተለይ ደግሞ የፌዴራል መንግስቱ ላይ ክስ ሲያነሳ እነዚህን ነው። የመጀመሪያ ጉዳዩ የዲዲአር ትግበር አልተተገበረም፣ ለዲዲአር የሚበጀተው በጀት አልደረሰኝ ይላል። ከዚህ በፊት የተደረጉ በጀቶችን ለራሱ ጥቅም አውለውታል፣ መሳሪያ ገዝቶበታል፣ የህወሃት አመራሮች ኪሳቸውን አደረጅተውበታል። ለተፈናቃዮች የሚላከው ገቢ በቂ አይደለም፣ ተፈናቃዮች ትኩረት እየተሰጣቸው አይደለም እያለ ነው። ነገር ግን የፌዴራል መንግስቱ በተለያዩ አካባቢዎች ተፈናቃዮችን ወደ ቀያቸው የመመለስ ስራዎችን እየሰራ ቆይቷል። ነገር ግን እነዚህ እውነትም ላይ ያሉትን በተለይ ደግሞ በትግራይ ክልል አካባቢ ያሉ ተፈናቃዮችን ለመመለስ ምንም አይነት አመቺ ሁኔታ እዋት ሲፈጠር አንመለከትም። ለተረጆች የሚላኩ ንብረቶችንም ቁሳቁሶችንም የእርዳታ ገንዘቦችንም ለራሱ ጥቅም እየዋላቸው ነው። እንዲያውም በነዚህ አካባቢ የሚገኙ ተፈናቃዮች በጣም ከመማረራቸው በጣም ከመቸገራቸው የተነሳ በቅርብ ሳምንታት እንኳን የተመለከትነው ወደ ጊዜያዊ አስተዳደሩ ፕሬዚዳንት ጽሕፈት ቤት ጥሰው በመግባት ለምንድን ነው መልስ የማይሰጠን፣ እስከ መቼ ድረስ ነው በመጠለያ ካምፕ የምንኖረው የሚለውን የተለያዩ ጥያቄዎችን ሲያነሱ ነበረ። እነዚህ ጥያቄዎችን መመለስ የነበረበት ህወሓት ነገር ግን ጥያቄዎቹን ላለመመለስ ምክንያቱም እነዚህን ጥያቄዎች መመለስ ሲጠየቅ የሰራቸው ወንጀሎች እና እያደረጋቸው ያልተገቡ ስህተቶች ሊጋለጡበት ስለሚችሉ አሁንም ህወሃት የተለያዩ እንቅስቃሴዎችን በማንሳት የፕሪቶሪያን የሰላም ስምምነት ለመጣስ ይሞክራል። እንደው በጠቅላላ ስናነሳው የፕሪቶሪያ የሰላም ስምምነት እየጣሰ የሚገኘው እንግዲህ የህወሃት አመራሮች ናቸው። የህወሃት አመራሮች የራሳቸውን ኪስ ለማደራጀት፣ የራሳቸውን ፍላጎት ለማሟላት፣ እነዚሁም ወታደራዊ እንቅስቃሴዋቸውን ለማጠናከር እና ከሻዕቢያ መንግስት ጋር የገቡትን አዲስ ያልተቀደሰ ጋብቻ ለማስፈጸም ሲሉ የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ ለመጣስ ፈልገዋል። የፕሪቶሪያ የሰላም ስምምነት የመጣው የትግራይን ህዝብ ሰላምና ደህንነት ለማምጣት የትግራይን ሰላም ለማምጣት የትግራይን መልሶ መልማት ለማምጣት ነውና እነዚህ ስራዎችን ሲሰራ አልተመለከት ነው። እንደ የፌዴራል መንግስቱ በትግራይ ክልል በመጣው ከዲዲአር በኋላ በርካታ ስራዎችን ሰርቷል። መንገዶችን እየሰራ ይገኛል። የወደሙ ንብረቶችን እየሰራ ይገኛል። የተለያዩ ኤርፖርቶችንም እያለማና እያሳደሰ ይገኛል። እነዚህ ኤርፖርቶችን የወደሙት ራሳቸው የህወሃት አመራሮች ናቸው። እነዚህን የወደሟቸውን ኤርፖርቶች ከመስራት ይልቅ እንዲያውም የፌዴራል መንግስቱ ሲሰራ ለምን ይሰራል? የሚል አዳዲስ ጥያቄዎችን እያነሱ ይገኛሉ። በትግራይ ክልል የሚገኙ ዩኒቨርሲቲዎችን በመልሶ ማቋቋም እና የወደሙ ንብረቶችን በመልሶ ማደራጀት እንግዲህ ዩኒቨርሲቲዎቹ ወደ ስራ እንዲመለሱ የተሰራበት ስራዎች አሉ። እነዚሁንም ስራዎች እየሰራ የሚገኙ የፌዴራል መንግስቱ ነው። ነገር ግን ህወሃት አሁንም የፕሪቶሪያን የሰላም ስምምነት በሚጥስ መልኩ በተለይ ደግሞ እነዚህን አይነት እንቅስቃሴዎችን በማድረግ የትግራይን ክልልን ወደ ዳግመኛ ግጭት ወደ ዳግመኛ ቀውስ ለማስገባት ከሻቢያ መንግስት ጋር የጀመረው አዲስ እንቅስቃሴ ተገቢ ያልሆነ ስለሆነ የፕሪቶሪያ የሰላም ስምምነት እየጣሰ የሚገኘው የትግራይ ክልል የበላ አመራሮች እና የህወሓት የበላይ አመራሮች መሆናቸው ይታወቃል። እነዚህም ስራዎች እንግዲህ በቀጣይ ጊዜያቶች የፌዴራል መንግስቱ አዳዲስ እንቅስቃሴዎችን በማድረግ የፕሪቶሪያ የሰላም ስምምነትን ለማስቀጠል ስራዎች የሚሰሩ ነው የሚሆነው። ሌላ ሁለተኛ ጉዳያችን የሚሆነው እንግዲህ የመካከለኛ ምስራቅ ጉዳይ በተለይ ደግሞ በእስራኤል እና በሐማስ ታጣቂ ኃይሎች በተደረገው የሰላም ስምምነት የመካከለኛው ምስራቅ ረገብ ማለት በተለይ ደግሞ በጋዛ ሰርጥ የሚደርሱ ውድመቶች አሁን ላይ ቆም ያሉበት ሁኔታዎች ነበሩ። ነገር ግን ያለ ሙሉ ለሙሉ ተፈጻሚ የሚሆንበት የተኩስ አቆም ስምምነቱ የተጣሰበትና አሁን ላይ በጋዛ ሰርጥ አዳዲስ እንቅስቃሴዎች እየተደረጉ ይገኛሉ። እነዚህ የተኩስ አቆም ስምምነቶችን እንግዲህ ማን እንደጣሰው በማይታወቅ መልኩ ሁለቱም እየተወነጃጀሩ ይገኛሉ። እስራኤል በተለይ ደግሞ የሐማስ ታጣቂ ኃይሎች ወታደሮች እንገለውብኛል በሚል በሰሞኑ እንግዲህ በጋዛ ሰርጥ በፈጸመችው ጥቃት ከመቶ በላይ የሚሆኑ ሰዎች መገደላቸው ተገልጿል። እስራኤልም ይህንን ጥቃት የፈጸምኩት እንግዲህ በወታደር ላይ በተደረገ ግድያ ነው ብላለች። ይህም ወታደር እንግዲህ የሰላሳ ሰባት ዓመት ወጣት ሲሆን ነገር ግን አሁን የሀማስ ኃይሎች በዚህ ግድያ ላይ ምንም አይነት መግለጫ አልሰጡም፣ እጃቸው እንደሌለበትም እየገለጹ ይገኛሉ። ነገር ግን እስራኤል ደግሞ የሀማስ ታጣቂ ኃይሎች ይህንን ጥቃት ስላደረሰ አጸፋዊ ምላሽ እየሰጠው ነው። ከዚህ በኋላ የሰላም ስምምነቱ ተፈጻሚ ይሆናል ብላ ነበረ። ነገር ግን ያ ሲሆን አልተመለከት ነውም። ትናንትና ማታ እስራኤልም ጥቃቶችን እየፈጸመች ነበረ። ይህ መካከለኛው ምስራቅ በተለይ ደግሞ በጋዛ ሰርጥ የነበረው የስራምና መረጋጋት ከፍ ያለበት በተለይ ደግሞ ፍልስጤማያኖች ከነበሩበት ከአንዳንድ ቦታዎች ላይ እየተመለሱ ወደ ቀያቸው የተመለሱበት ሁኔታ መልካም የሚባል ነበረ። ምክንያቱም ዶናልድ ትራምፕ ይህንን ሀሳብ ሲያመጡት በተለይ ደግሞ ፍልስጤማያኖች ያሳዩት ደስታ የነበራቸው ደስታ በጣም ትልቅ ነበረ። አሁን ላይ ግን ፍልስጤሚያኖች ይሄ ተኩስ አቁም ስምምነት ስለተጣሰ አሁን ላይም ተስፋቸው ወደ መሟጠጥና አሁን ችግር ይበልጥ ይቀጥልብናል የሚል አዳዲስ ስጋቶቻቸውን እየገለጹ ይገኛሉ። እንደው በዚህ በመካከለኛው ምስራቅ የነበረውን ውጥርት ረገብ ያደረገው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያመጡት ባለ ሃያ ነጥብ የሰላም ስምምነት እንግዲህ በግብጽ በተለይ ደግሞ አሜሪካ፣ ኳታር፣ ቱርክና ግብጽ ግብፅ በተገኙበትና ሌሎች ሀገራቶችን በተገኙበት የሰላም ስምምነቱ ተፈርሞ ነበረ። ይሄ የሰላም ስምምነት አሁን ላይ ወደ መጣስ ደረጃ ደርሷል። እስራኤልም ጥቃቶችን እያደረሰች ነው። ሀማስም የተለያዩ ጥቃቶችን ለማድረስ እንግዲህ እንቅስቃሴዎችን እያደረገ ይገኛል። ከዚህ ጋር ተያይዞ እንግዲህ በተደረገው የሰላም ስምምነት እንግዲህ ታጋቾችን የመልቀቅ ስራዎች እየተሰሩ ነበረ። እስራኤል የሚያያዘቻቸውን ፍልስጤማያኖች ለቃለች በተለይ ደግሞ ሀማስ የሚያገታቸውን ታጋቾች ሲለቅ ነበረ። ነገር ግን ሰሞኑን ደግሞ የሀማስ ሬሳ የመመለስ ስራዎች ጋር ተያይዞ የተመለሱ ሬሳዎች የእስራኤል አይደሉም የሚሉ አዳዲስ ሀሳቦች እያነሳች ትገኛለች። እነዚህ ሁኔቶች እንግዲህ በተለይ ደግሞ እስራኤል ይሄ ሰላም ስምምነት ከተደረገ በኋላ ታጋቾቿን የማስለቀቅ ትልቅ ዓላማ ነበራት። ይህንንም የሰላም ስምምነት የተጠቀመችው ታጋቾችን ለማስለቀቅ ነው፣ ወደ አዳዲስ ጥቃቶች ትገባለች የሚል አዳዲስ ሀሳቦች እየተሰነዘሩ ይገኛሉ። ነገር ግን ይህ ሀሳብ ደግሞ እሁን ሊሆን የማይችልበት ምክንያት ይህን የሰላም ስምምነት ያመጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደመሆናቸው አንጻር የእስራኤል ደጋፊ ናቸው። ለእስራኤል በርካታ ድጋፎችን ሲያደርጉ ነበረ። የጋዛ ሰርጥንም እንደገና ለማልማት እንቅስቃሴ ሲያደርጉ የነበሩ ዶናልድ ትራምፕ ይህን የሰላም ስምምነት ያመጡት ለፍልስጤማያኖች እንደሆነ ከታወቀ በኋላ ይህንን የሰላም ስምምነት እስራኤል እንድጥሰው አሜሪካ አትፈልግም። ነገር ግን እስራኤል ደግሞ እንደሚታወቀው በዚህ በጋዛ ሰርጥ ያላትን አላማ ሙሉ ለሙሉ አልጨረሰችም። የሀማስ ታጣቂ ኃይሎችን ሙሉ ለሙሉ አውድሜ ያለው ብላ አታስብም። በዚህ የሰላም ስምምነት ላይ ከተደረጉ ስምምነቶች መካከል እንግዲህ ሀማስ ትጥቅ መፍታት የሀማስ ትጥቅ መፍታት ስራዎች እንግዲህ አሁን ላይ ተግባራዊ ስላልተደረጉ እስራኤልም ይሄን ጥቃቶች ቀጥላለች። የሀማስ የሀማስ ታጣቂ ኃይሎችም እነዚህ አይነት ጥቃቶችን እየፈጸሙ ይገኛሉ። በትናንትና በስቲያም እንግዲህ የተለያዩ ጥቃቶች ሲፈጸሙ ነበረ። በርካታ ንጹሀኖች እየሞቱ ነው። አሁንም በፍልስጤም የሚኖሩ ፍልስጤማኖች እንግዲህ አዲስ ስጋት እንዳደረባቸውና ይሄ የተኩስ አቁም ስምምነት የሚጣስ ከሆነ የሰላም ስምምነቱ ሙሉ ለሙሉ ፉርሽ ከሆነ ወደ አዳዲስ ጥቃስ የሚገባ ከሆነ ፍልስጤም አሁንም ዳግመኛ ወደነበረ ቀውሷ ትመለሳለች የሚል ስጋት አድሮባቸዋል። እንደው እነዚህን ጥቃቶች ደግሞ አሜሪካ በተለይ ደግሞ ልታስቆም የምችልበት ሁኔታዎች አለ እየተባለ ይገልጻል። ምክንያቱም የሰላም ስምምነቱን እንዳመጣቸው አንጻር አሁንም የሰላም ስምምነቱ ተግባራዊ ላይ ትልቅ አስተዋጽኦ ታደርጋለች ተብሎ ይጠበቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም አሁንም ስምምነቱ ጠንካራ ነው ወደፊትም ይቀጥላል የሚል መግለጫ ማውጣታቸውን ተከትሎ ይሄ ለፍልስጤማያኖች ትልቅ የሚባል ተስፋ ነው። ነገር ግን የመካከለኛው ምስራቅ ውጥረትን አሁን ረገብ ያለበት ምክንያት በእነዚህ ሁለት ኃይሎች መካከል የተደረገ የሰላም ስምምነት ነው። አሁን ላይ እየተጣሰ ነው። በተለይ ደግሞ ይህን ስምምነት ካፈራረሙና በስምምነቱ ላይ ደግሞ ትል እንቅስቃሴ ካደረጉ መካከል ቱርክ አሁን ላይ እስራኤል የሄደችበት የተኩስ አቆም ስምምነትን የመጣስ ሂደት ተገቢ አይደለም ወደ ስምምነቱ እንድትመለስና ስምምነቱ እንድታከብር ስትል ቱርክ መግለጫ ሰጣለች። ይህም አይሆን ከሆነ አሁንም ለፍልስጤማያኖች እንደዚሁም ድጋፋችን እንቀጥላለን የቱርክ መንግስት ከፍልስጤማያኖች ጎን ይቀጥላል ብሏል። ይሄ ውጥረት አሁን ላይ በቀጣይ ጊዜያቶች የሚቀጥል ከሆነ ሌሎች ኃይሎችም ወደዚህ ጦርነት የሚቀላቀሉበት ሁኔታ ሊኖር ይችላል ምክንያቱም ደግሞ ፍልስጤም እነዚህ አይነት ስምምነቶች ላይ ስትመጣ ሀማስ ሙሉ ለሙሉ መጥፋት አለበት የሚሉ በርካታ ሀገራቶች እንዳሉ ሆኖ ለፍልስጤም የሀገርነት እውቅና የሰጡ ሀገራቶችም አሉ። አሁን ላይ እነዚህን ጥቃቶች እስራኤል በራሷ ፍላጎትና በራሷ አቅም የምትፈጽመው ከሆነ ለፍልስጤማውያኖች ሌሎች ድጋፍ የሚያደርጉ በተለይ ደግሞ በመካከለኛው ምስራቅ የሚኖሩ የፍልስጤማውያን ደጋፊዎች ሀገራቶች ድጋፋቸውን የሚሰጡ ከሆነ የነዚህ ጥቃቶች ሰለባ የሚሆኑት በርካቶች እንደሚሆኑ ይጠበቃል። በተለይ ደግሞ ይህ ስምምነት ከመጣ በኋላ በቱርክ እንደዚህ አይነት አጸፋዊ ምላሾች የመስጠትና የተለያዩ እንቅስቃሴዎችን ለማድረግ የማሰብ እንቅስቃሴዎች እንዳላት በአንዳንድ መረጃዎች እየተመለከት እንገኛለን። አሁን ላይ የነበረው የሰላም ስምምነት የሚቀጥል ከሆነ የተኩስ አቁም ስምምነቱ ሙሉ ለሙሉ ተግባራዊ ሆኖ በቀጣይ ቀናቶች የሚፈጸሙ ከሆነ ሐማስ ሙሉ ለሙሉ ትጥቅ መፍታት አለበት። እንደዚሁም ደግሞ የእስራኤል አስክሬኖች ደግሞ ወደ እስራኤል መመለስ አለባቸው። ሌሎች ደግሞ ያልተፈቱ ታጋቾች ወደ ቦታቸው መመለስ አለባቸው እና እነዚህ የሰላም ስምምነት ደግሞ መቀጠል አለበት እንላለን። ምክንያቱም ይሄ ሰላም ስምምነት ከመጣ በኋላ እንኳን ፍልስጤማያኖች ላይ ምን አይነት ለውጥ እንደተመለከት ማየት እንችላለን። የመጀመሪያው ፍልስጤማያኖች ወደ ቦታቸው ወደ መኖሪያ ቀያቸው እየተመለሱ ይገኛሉ። ከመጠለያ ካምፕም እንኳን ከመጠለያ ካምፕ ሸሽተው ወደ ሌላ ቦታ ሲሸሹ የነበሩ ፍልስጤማያኖች በአሁን ሰዓት ወደ ቦታቸው እየተመለሱ ይገኛሉ። በፍልስጤም በዛ ፍርስራሽ ውስጥ እንኳን የተለይም ደግሞ ሰላማዊ ሕይወት ለመኖር እቅድና ሀሳብ አላቸው፣ ተስፋም አላቸው። ነገ ከነጎዲያ ሌሎች ተስፋቸውን ደግሞ ሆን የሚሆነው ይሄ ሰላም ስምምነት ሲፈጸም ነው። ሌላው ደግሞ ታጋቾች እየተለቀቁ ነው። ነገር ግን በቀጣይ የቀሩ ታጋቾች የሚለቀቁ ከሆነ ታጋቾችን በሰላምና በደና በቦታቸውም ደግሞ በሀገራቸው የመኖር ተስፋ እንዳላቸው ይገለጻል። እነዚህ ሂደቶች ተግባራዊነታቸው አሁን ላይ ሙሉ ለሙሉ የሚጣስ ከሆነ፣ በተለይ ደግሞ የመካከለኛው ምስራቅ ውጥረት አሁንም ከፍ ብሎ የሚጨምር ከሆነ እዚህ የተኩስ አቋም ስምምነት ላይ ትልቅ ጥላ የሚያጠላበት ነው የሚሆነው። እነዚህን ደግሞ ስምምነቶች በቀጣይ ተግባራዊ ለማድረግ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደዚሁም ይህን ሰላም ስምምነት ያመጡ እንደ ኳታር፣ ግብፅ ቱርክ የመሳሰሉ ሀገራቶች የሰላም ስምምነቱ እንዲቀጥል ጥያቄዎችን እያቀረቡ ይገኛሉ። ነገር ግን እስራኤል አሁን ላይ ያደረስኩት ጥቃት የአጸፋ ምላሽ ነው ለወታደራዊ የሰጠውት አጸፋ ምላሽ ነው፣ በቀጣይ የሰላም ስምምነቱ ተግባራዊ ይሆናሉ ብለዋል። ነገር ግን በመካከለኛው ምስራቅ ያለው የሰላም ስምምነት በዚህ ቀጥል አላይቀጥለም የሚለው ተጠባቂ ጉዳይ ነው። ምክንያቱም በዚህ በፊት በነበሩት ውድመቶች እንኳን ቢያንስ ወደ ስልሳ አምስት ሺህ ወይንም ደግሞ ከዛ በላይ የሚሆኑ ፍልስጤማያኖች እና ሌሎችም ኃይሎች ሞተዋል። እንደዚሁም ደግሞ በመካከለኛው ምስራቅ የነበሩ በርካታ ውድመቶችን ተመልክተናል። የጥቃቱ ሰለባ ሆነዋልና እዚህ ጥቃቶች የሚቀጥሉ ከሆነ የፍልስጤምንም ደግሞ አሁን ላይ ያለባትን ስጋት ይበልጥ አባብ እስካሁኑ የነበሩትን መረጃ እኔ ኦርዳኖስ ስለማ ወደ እናንተ ሳደርሳችሁ ቆየው። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ።